ሰላም ሰላም የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ በአዲስ ስራ፣ በእርግጥ ትንሽ ቆይቷል ከተሰራ። ነገር ግን ባለቤቱ ወደ ውጭ ሄዶ ስለነበረ አልቀረስኩትም ነበር። ዛሬ ስለተመለሰ እንድቀርጸው ጠርቶ ዛሬ እየቀረስኩት ነው። እና አዲስ ስራ ቆንጆ ስራ ነው ማሳያችሁ። እስከ ዛሬ ካለው ስራ ትንሽ ለየት የሚያደርገው አንደኛ ኦፕን ኪችን መሆኑ፣ ከዛ ውጭ ደግሞ ትልቅ ካሬ ስለሆነ ብዙ ነገሮችን ለማካተት ሞክር ያለው ስራ ላይ አሪፍ ነገር እንደምታዩ ተስፋ አድርጋለሁ። አጠቃላይ ካሬው ወደ 17 ካሬ ነው። እንደምታዩት ትልቅ የሆነ ስራ ነው። እያንዳንዱ ዲቴሉን የተሰራበትን ማቴሪያል ያለውን ነገር በደንብ ማብራራላችሁ ይሆናል። እሺ፣ ቅድም ነገርኳችሁ መሰረት ኦፕን ኪችን ነው የሰራነው። አሪፍ ኦፕን ኪችን ሰርተናል ብዬ አስባለሁ። እዚህ ጋር እንደምታዩት ኦፕን ኪችን ሲሆን አይላንድ ይኖረናል። አይላንዱ ደግሞ እዚህ ጋር የምንሰራቸውን ምግቦች ሰርቭ ለማድረጊያ እንደ ዳይኒንግ የምንጠቀምበት ሰፋ ያለ አይላንድ አለን ወደ ሜትር ከ9 በ9 ሴንቲም ነው። ትልቅ ኦሬዲ እንደ ዳይኒንግ ቴብል ሳይዝ ነው ያለው። እዚ ጋ ወንበሮችን አስቀምጠን እዚ ጋ ይህን መጠቀም እንችላለን። ከዛ ውጭ ወደዚህ ስንጠጋ እዚ ጋ እንደምታዩት ውበቱንም የሚጨምርልን ኦፕን ኪችን ስለሆነ ክፍት ቦታ አድርገንለታል። ጌጦችን አስቀምጠን ለኪችኑም ጥሩ ውበት ይሰጠዋል። ከዛ ውጭ ደግሞ ውበቱ የተሻለ የሚሆን ይመስለኛል በዚህ መሰረት። ከዛ ውጭ እዚጋ የተጠቀምናቸው ነገሮች እስከዛሬ የተለመደው ያው እኛ ስንሰራ ሃይድሮሊክ ነው የምንጠቀማቸው ማጠፊያዎችን በሙሉ እዚህ ላይ የምንጠቀምነው ሃይድሮሊኮቹን ነው። ሃይድሮሊክ ማጠፊያዎች ናቸው። ስንዘጋው ቀስ እያለ እየሳበ የሚዘጋልን ማለት ነው። ከዛ ውጪ እዚህኛው ላይ የተጠቀምነው ከዚህ በፊትም እንደምንጠቀመው የአሞርዛተሮችን ነው። በሮቶ ወደ ላይ ሲከፈቱ ቀስ እያለ አንደኛ ወጥሮ ይዝልናል፣ ሁለተኛ ደግሞ ሲዘጉ ቀስ እያለ እንዲዘጋ የሚያደርግልን ማለት ነው። ይሄኛውን እዚህ ላይ ተጠቅመናል። ከዛ ውጭ ከላይ ሌላ ስቶሬጅ ቦታ አለን። ወደ ላይ ስንከፍታቸው ለስቶሬጅ የሚሆኑ ከላይ በጥቁር የምታዩቸው ማለት ነው እነሱ አሉን። ወደዚህ ጋር ስንመጣ ተመሳሳይ ነገሮች ናቸው ያሉት። ምናልባት እዚህ ጋር ሳከር ሳከር ከውጭ የሚመጣ ሳከር ስለሆነ ለጊዜዎች ሸፍነናታል። ሳከር የሚገባበት ቦታ ነው። ይሄኛው ተመሳሳይ የሆነ በአሞርዛተር የተሰራ የእቃዎች ማስቀመጫ ነው። ምናልባት እዚህ ጋር ለየት ያለው ነገር እዚህ ጋር ቦይለሩም የሸፈንበት መንገድ ነው። ቦለሩ እንዲታይ አልፈለግንም፣ ምክንያቱም ውበቱን ስለሚሸፍንብን፣ የኪችኑን ማለት ነው። ስለዚህ በዚህ መልኩ ሴፍ በሆነ ሁኔታ እቃዎችንም ለምን ያስቀምጡ በሚችል ሁኔታ ቦለሩን እዚህ ውስጥ አስቀምጠነዋል ማለት ነው። እንደምታዩት ለኪችኑ አሪፍ ውበት ሰጥቶታል። ከዛ ውጭ ፈንክሽናሊቲውም የተሻለ ፈንክሽናሊቲ ወይም የተሻለ ጥቅም አለው። ከዛ ውጭ ወርታችኛው ጋር ስንወርድ የሲንካ ቦታችን አለ። ይሄንን ኪችን ከዚህ በፊት እንዳሳየኋችሁ የተሰራ ኪችን ነበረው። እሱን ቀይረን እዚህ ጋር ረዲ ግድግዳ ነበረ። ያለፈው ቪዲዮ ላይ በደንብ ብታዩት ሪኮመንድ አድርጋለሁ። የተቀየረውን ኪችን ካቢኔት፣ እዛ ጋር ግድግዳ ነበረ። ከዛ ውጭ ደግሞ የተቀየሩት ካቢኔቶች ለቦታው ትንሽ የሚከብድ ነበረ። እንደገና ደግሞ የነበረንም ሲንክ ሌላ ነበረ። ሲንኩ ተቀይሮ ጎልደን ድራገን አሪፍ ሲንክ ሆኗል። እዚህ ጋር ሌላው ግራናይቱ ነው። ግራናይቱ ከዚህ በፊት እንደምነግራችሁ ጋላክሲ የሚባለው ግራናይት የተሻለ ኳሊቲ ያለው ጥሩ ጥራት ያለው እንትን ነው። ማርብል ነው፣ ግራናይት ነው፣ ጠንካራ ነው አንደኛ። ሁለተኛ እንደምታዩት ከፍተኛ ውበት አለው። እዚህ ጋር የተጠቀምነው ሲንክ ይሄን ነው። ግራናይቱ ተመሳሳይ ነገር ነው ያለው። ከዛ ውጭ ከውስጥ ስቶሬጆች አሉ። ከሲንኩ በታች ያሉት ስቴሮ ስቶሬጆች ይህንን ይመስላሉ። ሰፊ ነው፣ ትልቅ ነው። ከዛ ውጭ ምናልባት ለየት ያለ ነገር ብዬ የማስበው እስከዛሬ ኮርነር ላይ የምንጠቀማቸው በሮች ውስጥ ያለውን ነገር ስንጠቀም አንዱን በር ከፍተን በውስጥ በኩል ያለውን ነበር የምናወጣው። ይሄ ግን የተሻለ ሁለቱን በሮች ከፍተን ሙሉ ለሙሉ ውስጥ ያለውን ነገር ማየትና መጠቀም እንችላለን። ምንም ለማውጣት እቃዎችን ለማንሳት የሚከብድ ነገር የለውም። ቀጥታ እቃዎችን ማየት ይቻላል፣ እንደዚሁ ቀጥታ መጠቀም ይቻላል ማለት ነው። ስንዘጋውም መጀመሪያ አንደኛውን በር ሙሉ ለሙሉ እንዘጋዋለን። ከዛ በኋላ እሱ ከዘጋን በኋላ አንደኛውን በር መልሰን እንዘጋዋለን ማለት ነው። እና በዚህ መልኩ የተሻለ እንዲሆን አድርገነዋል። እዚህ ጋ የስቶቭ ሲሊንደር አለን። የሲሊንደሩ ማስቀመጫ ነው። ከዛ ውጭ እንደምታዩት ስቶቭ ትልቅ ሰማንያ ሴንቲም ነው። ለሱም የተሆነለት ቦታ ነው። እዚህ ጋ ተመሳሳይ ቅድም ባሳየኋችሁ መልኩ የሚከፈት በር አለን። መጀመሪያ አንደኛውን በር እንከፍተዋለን። ከዛ ሁለተኛውን በር ሙሉ ለሙሉ ከውስጥ ያለው ስፔስ ይታየናል። ሰው እንደ ልባችን ቀጥታ ሄደን እቃዎችን ማንሳት እና መጠቀም እንችላለን ማለት ነው። በዚህ መልኩ ቆንጆ ስራ ሰርተናል ብዬ አስባለሁ። ከዛ ውጭ ምናልባት የተለየው ነገር መሳቢያዎቹ ላይ ሃይድሮሊክ ማድረጋችን ነው። ስላይደሩን ራሱ ሆነው ነገር ግን ሃይድሮሊክ ስላይደር ሲሆን በምንገፋው ጊዜ ራሱ ቀስ እያለ እየሳበው ይዘገዋል። ስላይደሮች እነዚህ ስላይደሮች በቅርቡ ሪሰንት ናቸው። ኖርማል ስላይደሮች ነበሩ። ሲገፉ አንደኛ እንደዚህ ሙሉ ተሱ ሲሳ ራሱን ተሸክሞ ይቆማል በፊቱ። አሁን እዚህ ላይ የተጨመረው ነገር ሲገፋ እንደዚህ ራሱ እየሳበ ሙሉ ለሙሉ ዘግቶ መጨረሱ ነው። ከዛ ውጭ እንደምታየት በጣም የሚያምር ቆንጆ ከለር ያለው፣ በባለቤቱ ምርጫ መሰረት ቆንጆ ከለር ያለው ነገር ሰርተናል። እንደምትወዱ ተስፋ አድርጋለሁ። ምናልባት የተለየው ነገር ሌላ መጨመርላችሁ የምንፈልገው ነገር እዚህ ሶኬቶች በውስጥ ያስገባ ናቸው እዚሁ ለመጠቀም የሚጠቅሙ እዚሁ ስንጠቀም ሳቻርጅ ለማድረግ ሊሆን ይችላል። ሌላ ነገር የምንጠቀምባቸው ሶኬቶች ተካተውለታል። እንደምትመለከቱት ቆንጆ ነገር ሰርተናል ብዬ አስባለሁም። ኮመንት ካላችሁ፣ ሀሳብ ካላችሁ፣ ይህ ነገር የምትጨምርበት ጥሩ ነበር የምትል ነገር ካለ ወይም ደሞ የምታበረታቱት ነገር ካለ ኮመንት ላይ አሳውቁኝ። ከዛ በተረፈ ዲቴል ያለውን ነገር ደግሞ በክሎዝ አፕ ቀርጸን የምናሳያቸው የሆነ። ለዩቲዩቡ አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን ተከታተሉ፣ ቪዲዮችንን ተከታተሉ። ከዛ ውጭ ማዘዝ የምትፈልጉ ካላችሁ ከስር ባሉት ስልክ ቁጥሮች እንዲሁም ቴሌግራም ልታገኙ ኮንታክት ልታደርጉ ትችላላችሁ። ስለነበረን ጊዜ በጣም አመሰግናለሁ።